አሰላም አለይኩም ሮንትሎ በረከት ወድና የተከበራችሁ ቻናሌ ቤተሰቦች ዛሬ አብራችሁ ይሁኑ ማለት ነው። ዘመድን ጠይቅ ወጣ እያልኩ ነው። ውላችሁ አለሁኝ አብራችሁኝ እና ላይክ ሼር ሰብስክራይብ ማድረግ አበረታቱኝ። ቤት ቤቴ ደዝዞብኛል ማለት ነው። እሺ አበረታቱ። ካባይብ ምን ሽግር አለው? አይከፈልበት። መልካም እንተላቻለሁ። ዛሬ እንግዲህ ከቤት ወጣ እያልኩኝ ነው። ዘመር ጠየቃ ለሄድ ማለት ነው። አገራችንና ፈቃችሁ እንግዲህ አሳያቻለሁ። ግን መንገዴን ትንሽ ወደ ገጠራማ በግሪ ነው የሚሄደውና አሁን በባጃጅ እየሄድኩኝ ነው። ከዛ ኮሮር በኋላ በግሪ ይሄዳለሁ። አሳያቻለሁ። አብራችሁ ሁኑ ማለት ነው። እና እንግዲህ በእግራችን እንደምታዩት መንገዳችንን እየጠጣን ነው። ወላችኋለኝ። ያው አንዳንድ ጊዜ ሁልጊዜ አማንቀን የለም ይባላል። እና ባጃጅ ምናምን የሌለበት ሀገር ያጋጥማችኋል። እና አየሩ ትንሽ በረሃማ ነው፣ ነፋሻም ነው። ብቻ ምንም ቅልቅል ያለ ነው። በቃ ንፋስ አለ ምናምን። ያው በረሃ ቢሆንም ብቻ ደስ ይላል ማለት ነው። ሀገራችን ወደፊት ዝናብ እንደሚጠው ተስፋ እናደርጋለን ማለት ነው። እናላችኋለሁ የት ይመስላችኋል ይሄ ሀገር ማለት ነው? የት ይመስላችኋል? ያው እግር መንገዴን ላሳያችሁ ብዬ ነው ማለት ነው። በኮሜንት አስቀምጡ የምታውቁት ማለት ነው። ሀገራችሁን ካስታውሳችሁ በኮሜንት አስቀምጡ። እኔ እግር መንገዴን ግን ወደማሄድበት አካባቢ ያሳያችኋለሁኝ። ያው የእግር መንገድ ስለሆነ ባጃጅ ይገባል፣ ግን ኮንትራት ነው የሚገቡት ማለት ነው። ብዙ ሰው ተጠቃሚ ስለሌለ እንደምታዩት መንገዱ ሰፊ ነው። መኪና የሚያስኬዳል። ነገር ግን የሚሄድ የለም ማለት ነው። ኮንትራቱ ደግሞ መክፈል አስጠላኝ። ማዘር ጋር ነበር ኩኝ እና ወክ እያደረግን እንደው ጧት ነው። ግን እንደምታዩት አካባቢው በጣም ያምራል። መብራት አለ፣ እንደዚሁም ውሃ አለ አካባቢው። ግን ውሃው ገና በየቤቱ አልገባም ማለት ነው። ወደፊት ከተማ ይሆናል። ምሪት በቅርቡ እየተለካ ነው፣ ምሪት ይሰጣል እዚህ አካባቢ እና የመዳም ቅመሞች ቤትም ሳይኖራ አይቀር። ምርጥ ምርጥ ቤት አለ ማለት ነው። እንግዲህ የመዳም ቅመሞች ቤት ነው የሚታየው እያስባለሁ። የት ይመስላችኋል? ይሄ ቦታ የምታውቁ እንግዲች ንገሩኝ ማለት ነው። ሀባይ ነግራችኋለሁ። እኔም እንግዲህ ወደ የት ይመስላችኋል? ይሄ ወደ የት ይመስላችኋል? ወደ አምባሰ እያልኩ ነው። ይሄው ባጃጅ መጣች ማለት ነው፣ አለፈችን ወዴት ይመስላችኋል? እናላችኋለሁ አምባሰል እየሄድኩ ነው። ወዲያ አምባሰል ነው የሚሄደው ማለት ነው። በእግሬ በእግሬ ወዲያ አምባሰል እንዴ በቃ ባህር ዛፍ ምናምን ነው የምታዩትና፣ መሬቱ ራሱ ሳር የለውም እንደምታዩት ደርቋል። ይሁን ግን አልሀምዱሊላህ የመዳም ቅመሞች ቤት በየቦታው ተገትሯል። ብቻ ሆኖም ግን በቃ ሾፍ ሾፍ ሾፍ ሾፍ እያደረኩኝ እያየሁኝ፣ እኔም ዘና እያልኩኝ ሄድኩኝ ማለት ነው፣ ያው በእግሬ ስለሆነ ብዙ ነገር ታያላችሁ ማለት ነው የመዳቅሞዎችን ቤት ማሻላ እያልኩ እያየሁላቸው ወደፊት ከተማ ሲሆን ያምራል እያልኩ ማለት ነው። እንደምታዩት መንገዱ ምንም ነገር የለውም ማለት ነው። ያ ባጃጅ ግን በኮንትራት ማስገባት ትችላላችሁ ያ ነገር ስላለ በጣም ደስ ይላል። ዳውቻ ይባላል ማለት ነው ዳውቻ ትምህርት ቤት አካባቢ ደርሻለሁ። ያው እንደምታዩት ዳውቻ ይባላል ማለት ነው። ወደ አምባሰል መልስ ነው እላችኋለሁ በባሄሉ በዋሂሉ ወደ ዳውቻ ወደ አምባሰል መልስ እና እንደምታት ባጃጆ በየቦታው ተገትራለች ማለት ነው። ግን ትጭናላችሁ ምናምን ስትሏቸው አይጭኑም እና በእግራችን እኛ ደግሞ ማዘር እያወራችኝ ስለነበረ እንደ ልቤ መቀረጻቸው ጉድ ምናምን እያለች በቃ እኔ ስቀርጽ ምናምን እየገረማ ስለነበረ ዝም ብዬ ብቻ የቻልኩትን ያህል ቀረጽኩኝ ማለት ነው። ያው ስልክ እጅ ላይ ካለ ዩቱበር ስትሆን ምናምን ምናምን ማለት ነው። ሶሻል ሚዲያ ተጠቃሚ ስትሆኑ እንደዚህ ነው የሚያደርጋችሁ ማለት ነው። እንደ ይሄ በርቀት የምታወስ እንግዲህ ቃሊና ይባላል ማለት ነው። ወደ አምባሰል አምባሰል ገባሁላችሁ። ላይክ፣ ሸር፣ ሰብስክራይብ፣ አይድረስ ቤተሰብ ሁኑ ላለሁኝ አበረታቱኝ። እስከ መጨረሻ ድረስ አብራችሁኝ ቆዩ። ሀባይም በሌላ ቪዲዮ እስከምንገናኝ፣ አበረታቱኝ። ያው ትንሽ ቢዚ ስለሆንኩ ነው። እስከ መጨረሻው ካያችሁ ዘናፈታ ትላላችሁ። እኔ ከዚሁ ልሰናበታችሁ ሀባይቦቼ። ያው በሌላ ቪዲዮ እንገናኛለን። ሰሞኑ ትንሽ ቢዚ ነኝ። እንሻላ ላይ ሁሉም እገባለሁ፣ እንገናኛለን። የዞርኩማ አይደለም፣ ትንሽ ቤቴ ደንዘዝ ብሏል እና አበረታቱኝ ይላችኋለሁ። ሀባይብ ሰላማችሁ ይብዛለኝ። አገራችን ሰላም አላህ ያደርግልን።